ለሰላም መደፍረስ ምክንያቶች ብለን የምናስባቸው ብዙ ነገሮች እንደሚኖሩ አንድ ነጠላ ምክንያት አውጥተን ይሄ ብቻ ነው ማለት አስቸጋሪ እንደሆነ ግልጽ ይመስለኛል። ግን በዋናነት ወይም ደሩት ኮዝም ወይም መሰረቱ ለችግሩ መነሻ መሰረት ብዬ የማስበው ማንነትን መሰረት ያደረገ ፖለቲካችን ነው። ፖለቲካችን የተመሰረተበት ብሔር ማንነት ላይ መሰረት ያደረገ መሆኑ እርስ በርስ እንዳንተማመን እንድንጠራጠር። በዚህ ጋር ተያይዞ የተፈጠሩ ትርክቶች ደግሞ የብሔር ፖለቲካን ለማጽናት ሲባል የተፈጠሩ ትርክቶች እርስ በርስ ያለንን መተማመን ሸርሽረውታል። አንዳችን የአንዳችን ጠላት ተደርገን እንድንተያይ ሆነዋል። እነዚህ ነገሮች በተለያየ መንገድና ሁኔታ ፈንድተው ወጥተው ጦርነት ፈጥረዋል ብንል ብዙ የተሳሳትን አይመስለኝም። እንደ ጥሩ ማሳያ ብንወስድ ህወሓት ጦርነት ሲከፍት ያነሳው አንድ መሰረታዊ ጉዳይ እደፈጠጣለው አህዳዊ ኃይል የሚባል ብሔርን ማንነትን የመደፍጠጥ እንቅስቃሴ ስላለ፣ ያን ማንነት ማንነቴን ለማስከበር ነው የሚል አይነት ሀሳብ ነው ያነሳው። ግን ተነስቶ ጦርነቱ ለእኔ ስጋት ናቸው ህዋት ለእኔ ስጋት ናቸው ብሎ የሚያስባቸው አጎራባች ክልሎች ውስጥ ሄዶ ያደረጋቸውን ነገሮች ስናይ እንዲሁም ደግሞ የተለያየ ፕሮፓጋንዳ የነበሩትን ስናይ ስልጣን ላይ በነበረበት ዘመን የተዘሩት ትርክቶች ውጤት ለመሆኑ ብዙ የሚያመራምር አይመስለኝም በግልጽ የሚታይ ነገር ነው ይሄ እነዚህ ትርክቶች ደግሞ በተለይ የብሔር ማንነትን የፖለቲካ ማጠንጠኛ ከተደረገ ከ1983 በኋላ የመጡት ትርክቶች አንዱን ገዳይ አንዱን ጨፍጨፊ አንዱን አጥፊ አንዱን ደግሞ ጠፊ በሚል አይነት ስለሳሉ አሁን ኢትዮጵያ ውስጥ የህልውና አደጋ የሌለበት የትኛውም ብሔር የለም። ያልገደለ ያልሞተ የትኛውም ብሔር የለም። ቢያንስ በቂ ትርክቶች እናገኛለን። የትኛውም አካባቢ ንሄድ አንዱ አንዱን አጠፋ፣ አንዱ አንዱ እንዲያደረገ የሚልና ይሄ መሰረታዊ ስረ መሰረት ነው። ከዚህ ጋር ተያይዞ ግን ሌሎች የሚመነጩ ከዚህ ጋር የሚያያዙ ዓለም አቀፍ ሁኔታዎች፣ አካባቢያዊ ሁኔታዎች እነዚህን የሚያቀጣጥሉ እነዚህ ላይ የሚጨመሩ ሀይል ሆነው እነዚህን የሚያግዙ ሰላሙ እንዲደፈርስ የሚያግዙ ሀይሎች የሉም ማለት አይደለም ግን እነዚህ ሀይሎች በተፈጠረው ስረ መሰረት በምንለው ምክንያት ላይ ተንጠልጥለው የተደራጁ ታጣቂ ቡድኖችን ሊደግፉ ይችላሉ በማቴሪያል በሀሳብ በተለያየ መንገድ ሩት ኮዙን ካልፈታ ነው ግን በቀጣይም ወደፊትም ወደምናስበው የተረጋጋ ማህበረሰብ እና የተረጋጋ ሀገር መሄድ ቀላል እንደማይሆን መገመት ይቻላል። ብቸኛ ምክንያት አይደለም ያልኩት። ድህነትን ልናነሳ እንችላለን፣ አለም አቀፍ ሁኔታዎችን ልናነሳ እንችላለን፣ ቀጠናዊ ሁኔታዎችን ልናነሳ እንችላለን። እነሱም ሰላም ላይ ምንም ኮንትሪቢዩት አያደርጉም ማለት አይደለም። የራሳቸው ኮንትሪቢሽን አላቸው። ግን የአንበሳውን ድርሻ ላይ እንሸር የሚወስደው ብሔር ማንነት ላይ የተመሰረተው ፖለቲካችን፣ ድህነት፣ ቀጠናዊ ሁኔታ ያለንበት ይሄ ደጂኦ ፖለቲክስ የምንለው ኢኮኖሚ ያለንበት የኢኮኖሚ ሁኔታ፣ የማህበረሰብ ማህበራዊ እይታዎቻችን፣ እነዚህ እነዚህ ጉዳዮች ባለው ችግር ላይ ተጨማሪ አቀጣጣይ ሆነው ያገለግላሉ። እኛ እንደ ለምሳሌ እንደ ኢዜማ ማህበራዊ ፍትህ መስፈን አለበት ስንል አንዱ እንደዚህ አይነት የሰላምና የሀገር ህልውና ላይ ትልቅ ኢምፓክት አለው። የተረጋጋ ማህበረሰብ መፍጠር እስካልተቻለ ድረስ በኢኮኖሚም ዘርፍ በማህበራዊም ዘርፍ በፖለቲካውም ዘርፍ ሰላም እጦት እየቀጠለ ነው የሚሄደው። ትልቁን ድርሻ የሚወጣው ያልነው የፖለቲካ ሁኔታ በተለይ ብሔር ማንነት ላይ የተመሰረተ ፖለቲካችን ቢሆንም ብሔር ፖለቲካ ላይ የተመሰረተን ፖለቲካ አንከተልም በቃ ከነገ ጀምሮ ብንል፣ ይሄ ማለት ደግሞ ከነገ ጀምሮ ሰላም ሆነን ሁሉ ነገር ይሆናል ማለት አይደለም። ተጨማሪ መሰራት ያለባቸው ስራዎች አሉ። ትልቁን ድርሻ የሚወስደው ግን ለላይን ሼር የምንለው ለሌሎቹ ቤንዚን ሆነው እንዲያገለግሉ የሚጠቅመው ግን የፖለቲካ ስሬታችን ነው የሚለውን እርግጠኛ ሆኖ መናገር ይቻላል። ከዚህ ችግር ለመውጣት መጀመሪያ የመፍትሄ ሀሳብ ብዬ የማስበው ችግሩ ላይ መግባባት ያስፈልጋል ብዬ አስባለሁ። ብሔር ፖለቲካ በእኛ ትንታኔ ፖለቲካ መሰረታዊ አኖማሊ ነው። ፖለቲካ ሲበላሽ ነው እንደዚህ ብሔር ማንነት ላይ የሚሆነው እንጂ ተፈጥሯዊ ባህሪው ካየ ነው፣ ሁሉንም በእኩል ማየት የሚችል መስፈርት ሊኖር ይገባል። ፖለቲካ ስንል ለሁላችን የሚወጣ ህግ ሁላችንም እንዲገዛን ሁላችንም በእኩል መነፅር በእኩል ዓይን የሚያይል እይታ ይፈልጋል። ፖለቲካው አሁን እኩል አያይንም፣ እንደ ጊዜው እንደ ወቅቱ እንደ ሁኔታው ፖለቲካችን ማንነት ላይ ስለተመሰረተ ከዚህ በፊት ህወሓት የሚባለው ፓርቲ የበላይነት ስለነበረው ህወሓት አመራሮች አብዛኞቹ ከትግራይ ክልል ስለነበሩ ጊዜው የትግሬ ነው ተብሎ ይታሰባል። ተሴም ታይም አሁን ፕራይም ሚኒስትሩ ከኦሮሚያ ክልል ናቸው፣ ኦሮሞ ናቸው ተብሎ ይታሰባል። ተረኝነት ለኦሮሞ ይሰጣል። ነገ ደግሞ ከሌላ ብሔር አንድ ቢመጣ ይቀጥላል። ይሄ ደግሞ በመሰረቱ ችግሩ ላይ እስካልተግባባን ድረስ ተራው ይመጣል፣ ተራው ይሄዳል፣ ተራው ያልፋል ችግሩ ግን ዘላቂ ሆኖ ይቀጥላል። ስለዚህ እዚህ ላይ መግባባት ይፈልጋል። መጀመሪያ ፖለቲካ ተፈጥሯዊ ባህሪው ይሄ አይደለም የሚለው ላይ መስማማት አለብን። ተፈጥሯዊ ባህሪው የዜግነት ነው ስንል በአንድ ሀገር ውስጥ የሚኖሩ የትኛውም ማህበረሰብ እኩል መብት፣ እኩል ግዴታ፣ በመንግስት እኩል መታየት ይችላሉ የሚለው ላይ ወይም መታየት አለባቸው የሚለው ላይ ስምምነት ይፈልጋል። ስለዚህ መጀመሪያ ችግሮቹ ላይ መስማማት ያሉብን ወቅታዊ ችግር ላይ ከዛ ደግሞ የጋራ ራዕይ ሴት ማድረግ ማስቀመጥ መቻል ወደ ሰላም መንገድ ይወስደናል የሚል እምነት አለኝ እንደ ወሬ እንደማይቀል ይገባኛል አሁን እንደምለው በቃ ይህን አድርገን ይህን አድርገን እንደማን ነን ብዙ ጥያቄዎች አሉ ብዙ ፍላጎቶች አሉ ያው እነዚህ ፍላጎቶች አለመጣጣም ነው ወደ እርስ በርስ ግጭት ውስጥ የሚከተል እነዚህም ፍላጎቶቻችን ግን በጠረጴዛ ዙሪያ አድርገን ዛሬ መፍታት የምንችላቸውም ዛሬ ለነገ ደግሞ አድረን መፍታት የምንችላቸው ነገ ከዛ ደግሞ የልጅ ልጆቻችን የሚፈቷቸው ጉዳዮች ይኖራሉ ዛሬ ላይ ሁሉንም ችግር ፈተን በአንድ ጀንበር ወደምናስበው ያደገች ትልቅ ደረጃ የደረሰች ገናና ኢትዮጵያ መምጣት ቀላል ላይሆን ይችላል። ጊዜ ይፈልጋል፣ ግልጽ ነው ግን ቢያንስ በሱ ላይ መስማማት የመጀመሪያው ስራ ይመስለኛል። ችግሮቹ ላይ መስማማት፣ ችግሮቹ ላይ ከተስማማን በቀጣይ ደግሞ አትሊስት የጋራ ራ የመያዝ ይቻላል የሚባሉባቸው ጉዳዮች አሉ። ለምሳሌ ድህነትን፣ ድሃን ሳይሆን ድህነትን የማይጠየፍ ይኖራል ብሎ ማሰብ ከባድ ነው። ከድህነት እንውጣ የሚለው ሀሳብ የጋራ አጀንዳ ይሆናል። ብሔራዊ ጥቅም የሚያስጠብቁ የሀገራችንን ሕልውና የሚያስጠብቁ በልማት ዘርፍ የሚያራምዱን ብዙ ራእዮች አብረን መሰነቅ እንችላለን። አብረን ማስቀመጥ እንችላለን። ለዛ ራእይ በጋራ መስራት እንችላለን። የሚያስማሙን ጉዳዮች ላይ መስራት ይቻላል ብዬ አስባለሁ። የማያስማሙንን ጉዳዮች እየመከርን፣ እየተነጋገርን በጊዜ ሂደት እንደሚፈቱ እየተማመን መሄድ መቻል ምናልባት አሁን ያሉትን ችግሮች በደንብ ይፈታል ብዬ አስባለሁ። ኢንደሚንታይ መታሰብ ያለበት ግን ኢትዮጵያ ያለችበት ቀጠና የራሱ የሆነ በሰላም ተረጋግተን እንዳንኖር ያለውን አስተዋጽኦ ኢግኖር የምናደርገው የምንዘነጋው ሊሆን አይገባም። በእያንዳንዱ አለመግባባታችን ውስጥ የሚርከፈከፉት ቤንዚኖች አንደኛው ምንጫቸው የጂኦፖለቲክስ ወይም ያለችበት ቀጠና ኢትዮጵያ ጠንካራ ኃያል ገናና ሀገር ስትሆን ሊመጡ ይችላሉ ተብለው የሚታሰቡ ግምቶች ወይም እይታዎች ኢትዮጵያን በእግሯ እንዳትቆም ብዙ አይነት እንቅፋቶች ማስቀመጣቸው የማይቀር መሆኑን መግባባት ይፈልጋል። እነዚህን ችግሮች ያልኳቸው ውስጥ አንዱ መጠቀስ እና መግባባት የሚያስፈልገው ይሄ ነው። የጋራ ራዕይ ሴት ማድረግ ነው፣ ለዛ መስራት ነው የሚያዋጣውና ዘላቂ የሆነ መፍትሄ የሚያመጣው። እሳቱን ማጥፋት ዘላቂ መፍትሄ አያመጣም። አሁን የምናያቸውን በየተለያየ ቦታዎች ላይ የምናያቸውን ችግሮች ለመፍታት ብቻ አስቦ መንቀሳቀስ ዘላቂ መፍትሄ አያመጣም። በተለይ በተለይ ብዙ ችግሮቻችን ከፖለቲካ ይመነጫሉ ከተባለ ያለንበትን ሁኔታ ልብ ብሎ ላስተዋለ መንግስት ያለው ድርሻ በጣም ግዙፍና ከምንም በላይና የላቀ ነው የሚለውን ሆኖ መገኘት ከመንግስት የሚጠበቅ ትልቅ ነገር የሚላቸውን በተለያዩ ሚዲያዎች የምንሰማቸውን በመጽሐፎች የተጻፉ በተለያዩ ቦታዎች ሲነገሩ ሲባሉ እንደ መንግስት የምንሰማቸውን ነገሮች በተግባር መሬት ላይ ወርደው አናያቸው፣ ሀሳብና የንግግር ብቻ ከሆኑ የምናስበውን ዘላቂ ሰላምና ድርጊት አያመጡም። ለምሳሌ ስለ ሰላም ብዙ ይሰበካል። ለመደራደር ዝግጁ ነን ይባላል፣ ክፍትነን ይባላል። በጣም ጥሩ ማለት ነው። ተግባር ይፈልጋሉ፣ ወደ ተግባር መውረድ ይፈልጋሉ። እነዚህ ንሳቶች የፈጠራቸው መሰረታዊ ምክንያቱን ካልፈታ ነው እየቀጠለ እየቀጠለ መሄድ ይመስለኛል። በብሔር የነበረው ክፍፍል በሰፈር በሪጅን በአካባቢ በቦታ በሃይማኖት የልዩነት ፖለቲካ ላይ አተኩሮ ከተሰራ የልዩነት ፖለቲካው እየሰፋ እየሰፋ እንጂ እየጠበበ አይሄድም። እሳት ማጥፋት ለምንሰጠው አትኩሮትም ደግሞ ጦርነት ስላለ ግጭት ስላለ ምናምን ብቻም ሳይሆን በሰላማዊ መንገድ ለሚንቀሳቀሱ ለምሳሌ ፖለቲካውን ብናነሳ በፖለቲካ ፓርቲ ላይ ፖለቲካ ፓርቲዎች ይንቀሳቀሳሉ። አይ ብለው ወደ ትግል የሚገቡ ፖለቲካ ፓርቲዎች ሊኖሩ ይችላሉ። ትጥቅ ትግል ነው በቃ መፍትሄው። ቢኮዝ በምርጫ አላሸንፍም ብለው ተስፋ ይቆርጣል። በተግባር መሬት ላይ የሚታየው ነገር መንግስት ምህዳሩን እያጠበበው ከሆነ ጋዜጠኞች የሚታሰሩ ከሆነ ፖለቲከኞች የሚታሰሩ ከሆነ ከዛ ደግሞ ሰዎች ከቤታቸው ታፍነው የት እንደገቡ የማይታወቅበት አንድ መንግስት ባለበት ሀገር ውስጥ እንደዚህ አይነት የዜጎችን ሰላምና ደህንነት በጣም ቀላል የሆነ ፒቲ የሆነ ስራዎችን ለመስራት ዝግጁ ካልሆነ መልስ ለመስጠት ቢያንስ የዚህ ጉዳይ ላይ ይህን እያረግን ነው እንደዚህ እናረጋል እማይልበት ከሆነ ይሄ የዜጎች ሰላምና ደህንነት ስጋት ይፈጥራል። ለሰላም ኮንትሪቢዩት ቅድም ጄኒውን ያልኩት እንደዚህ አይነት ጉዳዮችን ከማድረግ ይጀምራል። እንደ ምሳሌ የመንግስት ሚዲያዎች ጊዜ ምናምን የሚሰጡት በብቸኝነት አሁን ላለው ገዢ ፓርቲ ነው። እንደዚህ አይነት ጉዳዮች በሰላማዊ መንገድ የሚደረገውን ትግል በር ይዘጋሉ። ይሄ ደግሞ ሰላምን ሲሪየስሊ ኮምፕሮማይዝ ያደርጋል። በሰላም የሚደረግ ትግል በሩ ዝግ ከሆነ ሌሎች አማራጮችን መከተል ነው ያለው እድል የሚል ነገር ወይም ደግሞ ሌሎች አማራጮችን ስትከተል እሳት ማጥፋት በሚል መሰረታዊ ምክንያት የተለያየ የተሻለ አቴንሽን፣ የተሻለ አትኩሮት፣ የተሻለ እይታ የሚሰጥ ከሆነ በሰላም ማድረገው ነገር ድምፅ ከሌለው አዳማጭ ከሌለው የመናገር መብት ከሌለ ስለዚህ በአመፅ የሚጠየቁ ጥያቄዎች መልስ ይሰጣቸዋል ከተባለ በተቃራኒ አመፅ እያበረታታ ነው ማለት ነው። ስለዚህ በሰላማዊ መንገድ ለሚጠየቁ ጥያቄዎች መልስ መስጠት፣ ዜጎች በሰላም ያደርጉትን እንቅስቃሴ በነጻነት እንዲያደርጉ ማድረግ ከመንግስት የሚጠበቅ ኃላፊነት ነው።